የኔ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልዕክት ስለሆነ ሁላችሁ በምስሉ ላይ የምትመለከቱ ግለሰብ የስውሯ ማርያም ቤተክርስቲያን ፈላጅ ቆራጭ እኔን ብላ የምታስብ ነች። የስውሯ ማርያም አስተዳዳሪ ይሄው መጣለች። እንስማት እስኪ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አሉት፣ እፍይን አታዋክቡት፣ ተፋቱት። በቃ እንዴ አነበበ እንጂ ጻፈ ወይ? ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ ያለው እግዚአብሔር ይመስገን በያላችሁ፣ በሰላም ክርስቶስ ይብዛልኝ። የተወዳችሁ ኦርቶዶክሳውያን በድጋሚ ተመልሼ መጥቻለሁ። እፍይ ተያዘ፣ እፍይ ይቅርታ ጠየቀ የሚሉ አንዳንድ መረጃዎች እየወጡ ነው ያሉት። እና እፍይ ይቅርታ እንደጠየቀ በደንብ አላዩትም መሰለኝ። እና አንድ ሰው በተጨማሪ ለእውነት የቆመ አይተናል። እውነት ነው የምላችሁ፣ ፍለጠው ቁረጠው ከሚሉት በጣም የተለየ ነው። እጅግ የተለየ ነው። በስነምግባር እጅግ የተለየ ነው። በተጨማሪ ስውራ ገዳም ያለችው አስተዳደር ተብዬ ማስተባቢያ የሆነ ነገር ይዛ መታለች። አብረን የምንሰማ የሆነ ሁላችሁን ቪዲዮን ላይክ እና ሼር በማድረግ ጀምሩት። እንዲሁም የእፍይ ጉዳይ ከሀገር ውጭ ወጥቶ በአረቦችም ዘንድ መነጋገሪያ ሆኗል ማለት ነው። እስከ ቪዲዮችን ፍጻሜ ድረስ ቆያችሁ እነ የመሳሰሎችን ቪዲዮች እየመቻለው ሁላችሁም ኦርቶዶክሳያን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ቅድሚያ ያደረግኩ ቪዲዮ ስጫቸዋለሁ። ሰላም፣ እንዴት ናችሁ? ይህ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። ሳመ የሚለው ብሎናል ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው። እና ይቅርታ ማለት እፈልጋለሁኝ ብዙን ብብ ያለው እና አብዛኞቹ አዎ ሳመ ነው የሚሉት እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን የትርጉም ስህተት ነው። በኢጅማው መሰረት፣ በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በእሱ ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገራለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይም ደግሞ ሳመ ምናም የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜይ ቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ መጠይቃችሁ ሳመ በሚለው ተስማምቻለሁኝ ምንሰደብ እናንተ ናቸው። እንደውም በጣም ተውበት የሚያስፈልጋችሁ በሰው ሃይማኖት እየገባችሁ ጣልቃ የምትሄዱ ኦርቶዶክሱ ሲሰድብ የሚሳደብ ካለ አንተ ከአንተ የበለጠ ባለጌ የለም መጥፎ ሰው የለም። ሙስሊሙ ሲናገር እምነቴን ነው የምናገረው ብሎ ሲናገር እሱን የሚናገር ካለ ከዚህ የበለጠ ብልግና የለም። ማንም ሰው ጀነት ተመኘና ይሄ ነው ሀቁ ብሎ ተናገረ። ምን ተሳሳት? ምንም። ሐቅ ነው፣ ሐቅ አይደለም በመነጋገር ነው። ክፈት ቁርአንን፣ ክፈት መጽሐፍ ቅዱስን ተብሎ መነጋገር ይቻላል። ምክንያቱም የሆነ አካል ጀነት ይገባል፣ የሆነ አካል ጀሀነብ ይገባል። ምንም ጥያቄ የለውም። ማን ነው የሚገባው? ማን ነው የማይገባው? በመማማር እንጂ በመሳደብ በተለያየ መልኩ በመነጋገር የሚያመጣልን ነገር የለም። ቁጭ ብሎ መወያት ይፈልጋል ሰው። ቤት ሲከራይ እንኳን ከደላላው ጋ ያወራል፣ አከራዊ ጋ ይነጋገራል ዋጋ ስንት ይሆን? ለስንት ወር ይላል። ይጻጻፋል፣ ምስክር ያደርጋል። ለአራት ወር ለስድስት ወር ለመኖር ማለት ነው። ሃይማኖታዊ ጉዳይ ደግሞ ከባድ ኢሹ ነው። በዚህ ምድር ላይ አለን የምንለው የመጨረሻ ግባችን ጀነት ነው። ጀነትን ለማግኘት ደግሞ በጣም መረዳት ተስፈል የይቅርታውን መልእክትና የመልካሙን ሰው ንግግር ሰምታችሁታል ብዬ አስባለሁኝ። እዚህ ጋር ደግሞ እፎይ ተያዘ እፎይ ተያዘ የሚሉ ቪዲዮዎች በጨለማ ተቀርጾ እየተለቀቁ ነው ያሉት እና እንዱም አንዳንድ ግለሰቦች እፎይ ታይዘዋል እያሉ ነው ያሉት። እና እስኪ እውነቱ ምንድን ነው የሚለውን ተመልክተ እንመለስ። እፎይ እፎይ አልሐምዱሊላህ ተይዘዋል። አራት መቶ ሺህ ብር ተይዘዋል። ና እፎይ እፎይ ና አንተ እፎይ አልሐምዱልላሂ አላሁ አክበር አላሁ አክበር አላሁ አክበር፣ ተይዟል። እና እፎይ በቁጥጥር ስር ብላ፣ አልሐምዱላህ ረብል ዓለሚን። ምስጋና ይቦላ አለማቱ ጌታ አላህ ስብሃነ ወተዓላ። ለዚህ ለመያዙ ደግሞ ትግል ያደረጋችሁ ወንድሞቻችን የተወዳቸው ቤተሰቦቻችን ኦርቶዶክሳውያን እንግዲህ ኮሚኒቲ ጋይድላይን እያለ ቪዲዮዎቹ እንዲታዩ ያደረገ ስላሉ የቲክቶክ ፕላትፎርም ሁላችሁም መረጃውን ባካችሁ ሀያም ሰላሳም ጊዜ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ሼር እያደረጋችሁ እንድታዳርሱልኝ በትህትና እጠይቃለሁ። በአጠቃላይ ግን ከቲክቶኩ ባሻገር ዩቲዩብ ላይ ረጅም ሰዓት ከሰላሳ ደቂቃ በላይ ሰጥተን በቪዲዮ የተደገፈ መረጃ ስላስቀመጥኩኝ ባዮ ላይ ገብታችሁ የአሮስ ሚዲያ የሚል አለ ወደ ሃምሳ ዘጠኝ ሺህ ወደ ሃምሳ ስድስት ሺህ ተከታይ ያለው እዛ ላይ ግቡና ተከታተሉ። በቀን ሁለት ጊዜ የሰራሁት ቪዲዮ አለ። በትህትናም ጠይቃችሁ ሁላችሁም አደራ ዩቲብ ዩቲዩብ ላይ ቀበ ሙሉ በሙሉ ስለ እፍይ የሰራት መረጃ ስላለ፣ እንግዲህ የሰማነው ነው። እፎይ እፍይ በቁጥጥር ስር ውለዋል ዝዋይ አካባቢ ምናምን የሚል ፍጹም የተሳሳተ ትክክለኛ ያልሆኑ ሀሳቦችን ነው ሲያራምዱ የነበሩት። ከዚህ ምንድን ነው የምንረዳው ነው የእፍይ መያዝ መታሰር ለሌሎቹ ደስታን እየፈጠረ ይገኛል። እኛ ኦርቶዶክሳውያን ግን ከወንድማችን ጎን ምን ያህል ቆመናል የሚለው ግን በጣም ያሳዝናል። አልቆምንም ማለት በምንልበት ደረጃ አልቆምንም። መግለጫዎች እየወጡ ነው ከተለያዩ ጉዳዮች ላይ ሀሳቦች የተሰነዘሩ ነው። እኛ ያለንበት አቋም ምንድን ነው? ወንድማችን እፍይ ስለ ቤተ ክርስቲያን ስለ ሃይማኖቱ ነው እንጂ ስለ ግሉ፣ ስለ ህይወቱ፣ ስለ ንብረቱ አይደለም የጮኸው። ይህን ሁሉ ራሱን አጋፍጦ መልስ የሰጠው ስለ ቤተ ክርስቲያን እውነት እንዲገለጥ፣ የራቁት እንዲቀርቡ፣ የሄዱት እንዲመለሱ ነው። ወንድማችን ስለ ሃይማኖቱ ይህን ያህል የሚሳደድ ከሆነ፣ ይህን ያህል መከራ የሚደርስበት፣ ይህን ያህል ነገር የሚመጣበት ከሆነ እኛ ምን ያህል ከሱ ጋር ከጎኑነን ብለን ተናግረናል። ዩቲብ ያላችሁ በጣም ብዙ ተከታይ ያላቸው ኦርቶዶክሳውያን ቲክቶክ ያላችሁ፣ በማህበራዊ ሚዲያ ላይ በደንብ ብትናገሩ ተደማጭነት ያላችሁ ወንድሞቻችን፣ እውነት ትዝብት ውስጥ እንዳትወድቁ፣ ከወንድማችን ጎን ቁም። ወንድማችን እሱ ብቻ ለም ከእናኬ ዘማርያም ጋር ዲሳ ሁሉም አሉ። ከእነሱ ጎን እንቁ። እቅበት እምነት ላይ ያሉ ወንድሞቻችን ና በርታቸው። ከሁሉ በላይ ብፁዓን ሊቃነ ጳጳሳት፣ ጠቅላይ ቤተ ክህነት፣ የአዲስ አበባ ሀገረ ስብከት ከተባካቸው አባቶቻችን እባካችሁ እንዳው ቢያንስ እንኳን ጥቂት እየሰራችሁ እንዳለ እናምናለን። ግን ደግሞ ምእመናኑ በዛ ልክ ሁሉ ላይ ረዳችሁ ይችላል። እኛ ተነስተን አባቶችን የመናገር ሞራሉን ማቅሙም የለን። ኦርቶዶክስ ያስተማረችን ትህትናና ፍቅር ነው። ግን ቢያንስ እንኳን ድምፃችሁን አሰሙ። እንዳው እስቲ ሁሉም እኮ በቤተ እምነቱ መግለጫ ይሰጥ አይደል? የሃይማኖት ጉባኤያት መግለጫ ሰጥተው የለ። የእስልምና መጅሊሱም እኮ መግለጫ ሰጥቷል። ጠቅላይ ቤተ ክህነት መሲሆን መግለጫ ሚሰጠ አዲስ አበባ ከረስብከት እኛ ከእናንተ ጋር ነን። ወንድሞቻችን ወይ ጉዳዩን ህግ ይዘዋል፣ በርቱ መቼ ነው የምትሉ? ቢያንስ እኛም እኮ ኮንፊደንስ እንዲሰማን እንፈልጋለን። እግዚአብሔርን የሚጠብቀን አውና ቃል ቢያንስ እንኳን በምድራዊ ግን እናንተም የተሾማችሁ አባቶቻችን ናችሁ እና ከጎናችን ስለመቆማችሁ ቢያንስ ምልክት ስጡ። እውነት ምልክት ስጡ፣ ስለሚያስከፋ ነው። እውነት አባቶቻችን ናችሁ፣ የኛው አካል ናችሁ። ግን እንደው እንከፋለን። በሆነ ያህሉ ስራዎች የተሰሩ ቢሆን ይህል ድምፅ እንኳን አሰሙን። ከሁሉ በላይ ግን ከእፍይ ጎን ነን ብለን እንቁም። ባለማተብ የተዋሕዶ ልጅ ነኝ ከሁሉም ጎን ነኝ ብለን እንቁም። ድምጻችን እናሰማ፣ አንድነታችን እናጠንክር። ወንድማችሁ ሉ መብራቱ ነኝ። ያሮሴ እናንተ የእኛም ነው። ይቅርታ ጠይቋል። ቃላት አጠቃቀሚ ብሎ ቢሆንም ግን ቢያንስ ከወንድማችን ጎን መቆማችን ልናሳይ ይገባል። ሼር አድርጉ፣ አድርጎ ኮፒ ሊንክ ሪፖስት አድርጉ። በነፃነት ሀሳባችሁን ስጡ። አሁንም እለምናቸው እባካቸው ኦርቶዶክሳን ዩቲዩብ ላይ ገብታችሁ ተከታተሉ። ግቡ፣ ሊንክ ላይ ገብታችሁ ሶስት አራት ቪዲዮ ሰርቻለሁ ሙሉ በሙሉ 230 ደቂቃ ሰርች እሱም ብቻ የተመለከተ ገብታችሁ ጠብቃችኋለሁ። ወንድማችሁ መረቱ ተሰናበትኩ።

ሁላችንም ከእፍይ ጎን መቆም የጀመርነው ዋነኛው መሠረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማነው ስልጣን የሰጠኝ አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ አልቃወ እቃወማለሁ ይሄን ነገር አልደግፍም። ስለዚህ በዚኛው አቋሙ ከእፍይ ጎን ነው የሚቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደ አስረህ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ነው። የህግ አካል ነው። የህግ አካል ነው ትጠቁማለ ስጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተ የሚገባበትም የሚወጣበትም መንገድ እየቀረስ አይደለም፣ ሰጠው፣ አይደለም ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው ሄዱት። በምናዊ መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ፣ ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም። አይደለም ህግ መጠበቅ አለበት እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው ተመልክተን እንምጣ። ካልሆነ ግን ወላሂ እራስህን እንደ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንደ እንደዚህ አይነት ጂሀድ እኮ ነው። በቃ ምንም አይደለም እኮ ታዲያ ሰው በስንት ነገር ይሞት የለን በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እዚህ አሁን እኔ ባለውበት ከተማ እንኳን ሀያ ምናምን ቤተ ክርስቲያን አለ። ችግር የለውም። ሀያ ቤተ ክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄውም ቅርባችን ነው። ኪዳነ ምሕረትም ምንም በለው እዚሁ ነው። እንትን ምን ልላቸው አየሁ። አይደለም በቃ በዚህ ልክ ነው፣ ያገኘ ገጀራ ንሳ ቁረጠው፣ ፍለጠው ምናምን እያለ ሰጠ ነበረው። ስለዚህ ብቻውን አይደለም እንዴ አንድ ሰው ተሰዶ አልመጣ። የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲ ል ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተ ልትከስ ይችላል። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል፣ ገጀራ ይዘው እና ቆራርጣለሁ፣ ፈላልጣለሁ። አንድ ወር ሁለት ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከሶስት ወር ሁለት ወር በፊት ነው ሚዲያው ላይ ገብተው፣ ሰውዬ ሰውዬ ተረጋግተው ያወራል ብለው ይጠብቃሉ። ሶስት ወር ሙሉ የግድያ ዛቻ፣ እሱ ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ፣ እኔን አክብረኛው ራይም ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው እሱ፣ ሪያክት ላደረግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሶ ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ሶ ለዚህ ጉዳይ ምን ሊሆን ይችላል ማለት ነው። የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ። እገሏለሁ ካለ ግን እኔም እፎ ይቺ በምስሉ ላይ የምትመለከቷ ግለሰብ የስጉሯ ማርያም ቤተ ክርስቲያን ፈላጅ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስጉሯ ማርያም ቤተ ክርስቲያን ውስጥ ፈውስን ፈልገው የሄዱ ሶስት ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፈዋል። የስጉሯ ማርያም ካናት አባቶችን እያስፈራራች የስጉሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተ ክርስቲያኒቱ እየተመራች ያለችው በካናት አባቶች ሳይሆን በዚህ ፈላጅ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን አርባ ጊዜ እየቀያየረች በእኔ ጉዞ መኪና ካልሆነ ወደ ስጉሯ ማርያም ድርሽ አትሉም በማለት የሚሄዱት ምመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል? ይህ ለምን ይሆናል? ብለው ፊትለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች፣ እያስገረፈች፣ እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስጉሯ ማርያም የሚሄዱ መኪኖችንም የኮቴ እያለች 28 ሺህ ብር ድረስ እየተቀበለች እንደሚገኝ ምመኑ ተናግሯል። የስጉሯ የስውሯ ማርያም አስተዳዳሪ ይሄው መጥታለች፣ እንስማት። እስኪ እንግዲህ በጣም አዝነናል እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳሙ አይደለም የግለሰብ ነው ለሚባለው አባቶችን መልስ ሰጥተዋል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምእመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ። አትቸኩሉ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ ስውራ ማርያም ገዳም እንግዲህ እንደምታውቁ ከመቶ ያ በላይ ስውራን አባቶች ያሉበት ብዙ ምእመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ሕጻናት የሚገርመው የምታወሪው እውነት ቢሆን ደስተኞች ነበር፣ እንሰማች ነበር። ካወራሹ መሀል አንድም እውነት የለው። ምክንያቱም የምታዘጋጀው ጉዞ የግል ጥቅምሽና ለራስሽ የምትተዳደርበት እንጂ ቤተክርስቲያን ስጉሯ ማርያም የምትጠቀምበት አይደለም። እስከዛሬ ብዙሃን ሲሄዱ ለቤተ ክርስቲያኗ ገቢ ቢገባ ያቺ ቤተክርስቲያን ምን ያህል በትተጠቀመች ነበረ። አባቶችን እንዲህ አድርጉ እንዲህ አድርግ እያልሽ የምታመናጭቂ ሌሎችን በካልሲ እና ባዷችሁን እግራችሁን ሂዱ እያልሽ እያስወለቅሽ አንቺ ግን በጫማ አውደ ምረት ላይ በቃል ስምትወጪ፣ አንቺ ማለሽ የቤተ ክርስቲያኗ ድምፅ አንቺ ልትሆኛችን። ምክንያቱም ስውራ ማርያም አባቶች እስካሏት ድረስ እሳ እነሱ እራሳቸው ይጋፈጡ። ከመጣሽ ማርያም ታምጣሽ ላይፍ ላይ ይጠብቅሻለን። ምህመ ምዕመኑ የደረሰበትን ችግር ይናገራል፣ አንችም ትመልሻለሽ። ስለዚህ ይሄ ሰይጣን ያወራል የምትዩ፣ ሰይጣን በሰዎች ላይ አድሮ የምትዩ የራስሽን ሰይጣን አላቂ። እመብርሃን የተመሰገነች ትሁን። እግዚአብሔር ይመስገን። የክርስቶስ አማኞች ነን፣ እውነት እውነቱን እንናገራለን። ሰው እየታፈነ የመኪና ስፖኪዮ እየተመታ እየተቆረጠባቸው መስታወታቸው እየተሰበረ ሰው እየሞተ የምታስከብር ቤተ ክርስቲያን የለች ነው። ስለዚህ እውነት ካለሽ ላይቭ ነይ። የተጎዱት ሁሉ ሲናገሩ የዛ ላይ መልስ ስጪ። እንጠብቅሻለን። ነይ።